በምስራቅ አፍሪካ ሁለት ጦርነት እንጀራቸው የሆኑ መሪዎች በአዲስ አበባና በአስመራ ላይ አሉ። እነሱ እስካሉ ድረስም የጥይት ድምፅ፣ የፍንዳታ ጩኸት የአፍሪካ ቀንድን ጆሮ ያደነቁራል። የአፋርን ሕዝብ ሁነኛ ጦር ሜዳቸው ሊያደርጉትም ካሰፈሰፉ ቆይተዋል። ሁለቱ የጦርነት አባዋራዎች የአፋር ክልል በፍቅራቸውም ሆነ በጸባቸው ወቅት ሊወድም ካጩት አካባቢ መካከል አንዱ ነው። ለአገር ክብርና ሉዓላዊነት እንጥፍጣፊ ፍቅር የሌለው የራሱንም አገር እየሰለለ ለጠላት አገር በመስራት ያደገው የኦህዴድ ብልጽግና ባይናገረውም በአፋር ክልል አሁንም የኤርትራ ሠራዊት ተቆጣጥሯቸው የሚገኙ ቀበሌዎች አሉ። ከአፋር ክልል ወደ ኤርትራ የሚያስኮበልላቸው ታጣቂዎች ቁጥርም ሻቢያ እየጨመሩለት ነው። የአፋርን ሕዝብም እስከ መጨረሻው ሊያጠፋ የሚችል አውዳሚ ጦርነት የተደገሰ ይመስላል። በዚያ ክልል ውስጥ የህዝቡ ቁጥሩም ያነሰ፣ የወሊድ ምጣኔውም ከሌሎች የኢትዮጵያ ሕዝቦች ሁሉ ያነሰ ነው። በዚህ ሕዝብ ላይ ጦርነት ታስቧል። ሰሜንና ምስራቅ ኢትዮጵያን ላልተቋረጠ ግጭት መዳረግን ፖሊሲ ያደረገው አገዛዝ ሰሞኑን በጠቅላይ ሚኒስትሩ በኩል ሕገ መንግስቱ የድሬዳዋን ይችላል በሚል ከተነገረ በኋላ ውጥረት ተከስቶ መክረሙ አይዘነጋም። በሐረርጌና በአሪሲ በሃይማኖታቸው ምክንያት የጨፈጨፏቸውና ያስጨፈጨፏቸው ዜጎች የሚዲያ ሽፋን እንዳያገኙ አታራግቡ በሚል መመሪያ ታቅቧል። እንድራገብና እንዲነገር የሚፈለግ ጉዳይ ግን አለ። እሱም በአፋር ክልል ውስጥ ህወሀት ገብቶ አጠቃ የሚለው ነው። የብልጽግና የፕሮፓጋንዳ ሰራዊት ከአሜሪካም ከአፍሪካም የሚናገረው ይኸው ነው። ይህ የሚያስጠነቅቀው አሳሳቢ ጉዳይ አለ ይላሉ የምስራቅ ኢትዮጵያን ጉዳይ ለአመታት የተከታተሉ የጸጥታ ሰዎች። በእርግጥ አብይ አህመድና ኢሳያስ አፈወርቂ በቀጣናው ላይ ሊፈጽሙት ለተዘጋጁበት አንዳች እልቂት አፋር ጦር ሜዳ ለመሆን የታጨ ይመስላል። ጅቡቲም በነገሩ ላይ ያለችበት። ባሳለፍኑ ጥር 222017 በአፋር ክልል የድሮን ጥቃት የፈጸመችው ታጣቂዎች በዚህ ክልል ውስጥ አሉ ብላ እንደነበር ተዘግቧል። አብይ አህመድ በትግራይ የተቋቋመውና እኔ ያቋቋምኩት ነው የሚሉትን መስተዳድር የሚወጋ ታጣቂ ኃይል ሲያደራጁበት ይተው ወደ ተግባር እንዲገባ ያደረጉበትም ይኸው የአፋር ክልል ነው። የአብይ አህመድ ሹሞች ሬድዋን ሁሴንና ጌታቸው ረዳ አፋር ክልል ደርሰው ከተመለሱ ከጥቂት ሳምንታት በኋላ ብልጽግናዎች ሮኬት ሳይቀር ያስታጠቁት የቀድሞውን የመከላከያ ሰራዊት ልብስም ያለበሱት ታጣቂ ኃይል ከትግራይ ሰራዊት ጋር ግጭት ውስጥ ገብቷል። የአየር ኃይሉም በድሮን በኩል ድጋፍ ማድረግ ጀምሯል። በኢትዮጵያ ውስጥ ታጣቂ ኃይል ሆኖ ከመንግስት ውጭ ነውም እየተባለ ድሮን የታጠቀ ብቸኛ ኃይል ይሄው ቲፒኤፍ እየተባለ ስም የወጣለት ድርጅት መሆኑ ነው። ትናንት ሌሊት በፈጸመው ጥቃትም ሰው ሞቶ አካል ጎድሏል። አውላ አርባ ልዩ ኃይላቸውንና ሚሊሻዎቻቸውን የትግራይ የሰላም ኃይል ከተባሉት ታጣቂ ኃይሎች ጋር እንዲቀናጁ ማድረጋቸው ታውቋል። ይህንን በማስመልከት አስተያየታቸውን የሰጡን ቀደም ሲል የጠቀስናቸው ባለሙያ ይህ በሁለት ተጋሩ መካከል የተጀመረ የሚመስለው እንቅስቃሴ የብልጽግናና የሻቢያ የወደፊት መፋለሚያ ምድር አፋር መሆኑን የሚጠቁም መንደርደሪያ ነው ይላሉ። ህወሀትም እዚሁ ላይ አለ። ብልጽግና በአፋር ክልል ያከማቻቸው ጸረ ህወሀት ታጣቂዎች ብቻ ሳይሆኑ ጸረ ሻቢያም ኃይሎች ናቸው። የቀይ ባህር አፋሮች ዴሞክራሲያዊ ድርጅት አንዱ ነው። ብርጌድ ንሓመዱም አለ። ሻቢያም ጸረ ብልጽግና ታጣቂዎችን እያስኮበለለ ነው። የኤርትራው ፕሬዚዳንት ወደ ነጭ አልባሾቻቸው ግብጾች ተጉዘው ሰሞኑን በሰጡት ማብራሪያ በአገሬ አንድም የውጭ ሀገር ታጣቂ ኃይል የለም ብለው የካዱትን ከተለመዱት ሻቢያዊ ገለጻዎች አንዱ አድርገን ስናልፈው ሐጂ ኢብራሂምን እናገኛለን። እንደገናም ሻቢያ በአፋር ክልል በኢትዮጵያ መከላከያ ካምፕ ውስጥ ሰራዊቱን አስፍሮ እናገኘዋለን። ብልጽግና ሮኬት ጭምር ያስታጠቃቸው፣ በድሮን ውጊያ የሚያጅባቸው፣ የቀድሞውን የመከላከያ ልብስ ያለበሳቸው የትግራይ ተወላጅ ወጣቶች ልክ የተከዜ ዘብ እንደሚባለው ሁሉ የአፋር ዘብ ይሆኑኛል ተብሎ የተመሰረቱ ቢመስልም ለየትና ከፍ ያለ ተልዕኮ ተዘጋጅቶላቸዋል እየተባለ ነው። ተልኳቸውን ለመፈጸምም በከፊል ወይም በሙሉ ከአፋር ተነስተው ወደ ሁመራና ወደ ወልቃይት ሊወሰዱ እንደሚችሉ ፍንጮች ወጥተዋል። በተፈናቀሉ ሰዎች ፖለቲካ መስራትን ስራዬ ብለው የያዙት ብልጽግናዎችና ህውሃቶች እዚህ ጋር የሚጫወቱት ጨዋታ አለ። ይህንን ዘርዘር አድርገን ለመመልከት የጸጥታና ፖለቲካ ምንጮችን እንጠቀማለን። ወዲህ ደግሞ ጌታቸው ረዳ የኢትዮጵያን ፖለቲካ ሲተነትኑ የሚታወቁት የጠቅላይ ሚኒስትሩ ሚኒስትሩ አማካሪ ሊጋቸው አሸተደምለው የተባሉ ግለሰብ መሆናቸው ተረጋግጧል። በኢትዮጵያ ውስጥ ሚኒስትርን ተሳድቦና ዘልፎ ግማሽ ሰዓት በህይወት አሊያም በቤት የሚቆይ ሰው ባይኖርም ይህ ለጌታቸው ረዳ የሚሰራ አይመስልም። አሸተደምለው ጌታቸውን ባንዳ ባሉበት አንደበታቸው አዲሱ አረጋ ቂጤሳን አሊያም ሙፍሪያት ካሚልን በሐሜት ደረጃ እንኳን መናገራቸው ቢሰማ መዳረሻቸው ቂሊንጦ፣ ማምሻቸው ፌዴራል ፖሊስ ግቢ እንደሚሆን እነ ታየ ደንደአ ምስክር ናቸው። ሆኖም አሸ የተመለከተ የአብይ አሕመድን ሚኒስትርና ሹም ጌታቸው ረዳን ሙልጭ አድርገው ከዘለፉ በኋላ ኦህዴድ ሁለት ልጆቹን ለመዳኘት እንደሚነሳ ደግ ወላጅ እንኳን አንተምተው አንተምተው አላለም። እዚህ ውስጥ ያለው ጉዳይ ግን ቲፒኤፍ የተባለውና ከቀድሞው ቲዲኤፍ በከዱ ሰዎች የተመሰረተው የሚመራው ታጣቂ ስብስብ ነው። እንዴት የሚለውን እናብራራዋለን። ማጠንጠኛችን አፋርን ጦር ሜዳ ለማድረግ የተሸረበው ሴራ ይሆናል። የጨዋታው ተሳታፊዎች አስመራ፣ አዲስ አበባ፣ መቀሌ፣ ጅቡቲና ሌሎች ናቸው። ኳስ ሜዳው የአፋር ህዝብ ሲሆን ኳሷ አሰብ ነች። የውልደት ምጣኔው እጅግ ዝቅተኛ የሆነው በቁጥር የሚያነሰው በተበታተነ ሁኔታ በሶስት ሀገራት ውስጥ የሚኖረው የአፋር ህዝብ ምናልባትም እስከ መጨረሻው ሊጠፋ ወይም ድጋሚ ላያንሰራራ ይችልበታል የተባለ አደገኛ ጦርነት ተደቅኖበታል። ይህንን አፋርን የማጥፋት አቅም ያለውን የእልቂት ዘመን በማስተባበር ደግሞ የአፋር ክልል ከፍተኛ ሹማምንት አብረው እየሰሩ ናቸው። ስማቸውን እንነግራችኋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። አዎ ሰላም እዛ አለ። ምክንያቱም ሰላም የሚያደፈርስ ኃይል፣ ከዚህ ቀን ከሌት የሚሰራ ኃይል የለም ደግሞ አያፍሩም፣ እኛ ብቻንን ሰላም ይላሉ የሚለው የጠቅላይ ሚኒስትሩ ንግግር ስለ ራሳቸው ሀገር የተናገሩት ባይመስልም የሚያወሩት ግን ስለ ትግራይ ክልል ነበር። በ2013 ዓ.ም አሁን ኢትዮጵያን መቀመቅ ውስጥ የከተተውን እልቂት ከማወጃቸው በፊት ደጋግሞ የሚናገሩትም ነገር ነበር። ያኔ አገሩን ሁሉ ሲያተረማምሱት የትግራይ ክልል የሰላም ደሴት ነበረች። በዚህ የተበሳጩት ጠቅላይ ሚኒስትሩም እንዲህ እየተናገሩ ሌላው ሁሉ ተበጥብጦ እንዴት ትግራይ ሰላም ይሆናሉ ብለው ሚሊዮኖችን ሊገድሉ ዘመቱ ያኔ የለኮሱት እሳት ተቀጣጥሎ ትግራይንም አቃጥሎ መላ ኢትዮጵያን እያነደደ ቆይቶ አሁን ደግሞ በኤርትራ ላይ ሊለኮስ ጫፍ የደረሰ ይመስላል። ያኔ በ2013 ትግራይ ጋር የተጋጩት የእኔ ገባር ሆኖ እንዳገኘው ተሻገር የሚታዘዝ ምስለኔ፣ እንደ ሙስጠፋ ያለ ሎሌ፣ እንደ እንዳሻውጣ ሰው ያለ ሹምባሽ፣ እንደ አውል አርባ ያለ ተላላኪ ከዚያ ክልል አልገኛለ በሚል ምክንያት መሆኑን ራሳቸው ተናግረዋል፣ ብልጽግና ውስጥ ቢገቡ ኖሮ አንዋጋም ነበር በማለት። እንዲያም ሆኖ የጦርነትና የልቂቱ ቃቢያቸው ማለቂያ የለውምና ራሳቸው አቋቋምኩት ያሉት መንግስትን በትግራይ ክልል ውስጥ ለመውጋት ታጣቂ ኃይል አደራጅተው መዝመትና ማዘመት በድሮንም ማጀብ ጀምረዋል። ታጣቂዎቹም በአፋር መሬት ውስጥ ሲንቀሳቀሱ ከአራት ወራት የላቀ ጊዜ ያሳለፉ ሲሆን ስማቸውንም የትግራይ የሰላም ኃይል ብለዋል። በአፋር ውስጥ ሆነው ባህራ መሬት ላይ ነን የሚሉ ታጣቂዎቹ የአፋር መሬት በየትኛው ቀመር ሀራ መሬት እንደሚሆን ሲያብራሩ አይደመጡም። እንዳመኖ በቅርቡ በመከላከያው በሰሜን ምስራቅ እዝ ውስጥ እንደ ምክትል አዛዥ ተደርገው በተሰየሙትና በሶማሊያ የጎሳ አለቆችን በማደራጀት ልምድ ያካበቱት ጄኔራል ተስፋ እያለው የሚያስፈልጋቸውን ነገር እያደረጉላቸው ቆይተዋል። ጠቅላይ ሚኒስትሩ ጀኔራል ታደሰ ወረደን የሾምኩት እኔ ነኝ ሲሉ እንዳልነበር፣ የጊዜያዊ መንግስቱ ፕሬዚዳንት በክልላቸው ውስጥ ለስብሰባ ሲንቀሳቀሱ በዚሁ ብልጽግና ወለድ ታጣቂ ኃይል ጥቃት ሊሰነዘር ሲሞከር በተፈጠረ የወዲያው ምክንያት አፋር ክልል የመጋለ ወረዳ ላይ ብልጭት ተቀስቅሷል። መጋለ ወረዳ የትግራይ የሰላም ኃይል የሚባለው ታጣቂ ቡድን የሰፈረበት ወረዳ ነው። እሾህን በሾህ ነው የሚሉት ብልጽግናዎች ትግሬዎችን በትግሬዎች ማውደም የሚለው አዲሱ ፖሊሲያቸው ይተገበር ዘንድ በህወሀት ተገፍተውና ተከፍተው ከትግራይና ከሰራዊቱ የወጡ ኃይሎችን በማደራጀትና በማስታጠቅ የሚንቀሳቀሱት ሰሞኑን ባካሄዱት የውክልና ጦርነት በአፋር ክልል ሰው እንዲሞትና ከሁለት ሺህ በላይ ሰው እንዲፈናቀል ድሮንም እንዲተኮስ አድርገዋል። ተስፋ አያሌው በ2016 አጋማሽና በኋላ በሶማሊያ ሲያደርጉት ከነበረው ተሞክሯቸው በመነሳት ከትግራይ የተገፉና የተከፉ ሰዎችን በሽከትና መጋለ ወረዳዎች በማደራጀት የቀደመውን የመከላከያውን ልብስ በመስጠት የቡድንና የግለሰብ ትጥቅ በማቅረብ አሁን ደግሞ የድሮን ውጊያ በማጀብ የአፋርን ምድር ጦር ሜዳ የማድረጉን ዘመቻ እያስተባበሩ ያሉ መኮንን ናቸው። ይህንን በአፋር ክልል የተቋቋመንና የትግራይ ተወላጆች የተሰባሰቡበትን ኃይል በሚያደራጀው የብልጽግና አመራር ውስጥ የሚገኙት በጸረ ብልጽግናና በሻቢያ ዘመቻ ወቅት የትግራይ ሰራዊትን ከሚመሩ ሰዎች መካከል አንዱ የነበሩት ጀነራል ገብረ እግዚአብሔር በየነ ወዳንጥሩ መሆናቸውን ራሳቸው ከቢቢሲ ጋር ባደረጉት ውይይት ተናግረዋል። ጌታቸው ረዳ ከሬድዋን ሁሴን ጋር አፋር ክልልና ኤርትራ ጠረፍ ድረስ ቆይተው ከተመለሱ ከሁለት ሳምንት በኋላ ውጊያው የተቀሰቀሰበት ሁኔታ ባይብራራም የብልጽግናው መንግስት ካስኮበለላቸው ተጋሩ ጋር ሆኖ የሚፈልገው ጉዳይ አለ የሚሉ ምንጮች ተፈናቃይን ፖለቲካ ከማድረግ ጋር ያገናኙታል። የብልጽግና ተጋሩ ከአብይ የሚፈልጉት ከምዕራብ ትግራይ የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ በሚደረገው ጥረት ውስጥ ቲፒኤፍ የተባለው ታጣቂ ኃይል ከመከላከያ ጋር ሆኖ የጸጥታውን ስራ እንዲከውን ነው። አላማቸው ስምረት የተባለውን አዲስ ፓርቲ ተፈናቃይን ያስመለስነን በሚል በትግራይ ህዝብ ዘንድ ቅቡል ለማድረግ ነው፣ ቲፒኤፍንም የስምረት ወታደራዊ ክንፍ አድርጎ ለመንቀሳቀስ ነው ሲሉ ያክላሉ። እናም ህወሀት አስተዳደሩን ይዤ ካልገባሁ ተፈናቃይ አይመለስም እያለ ለፖለቲ ፖለቲካ ሲገለገልበት ስምረት የተሰኘው ስብስብ ደግሞ ከሆዴድ ጋር ባለው ሽርክና ተፈናቃዮችን ለማስመለስ ሰርቶ ፖለቲካ ለመስራትና ቲፒኤፍንም በትግራይ ህዝብ ዘንድ ቅቡል ለማድረግ እየጣረ ነው በማለት ነገሩን ያብራሩታል። ይህ የማይሆን ከሆነ ደግሞ የትግራይ ሰራዊትና የትግራይ ሰላም ኃይል የተባሉት ኃይሎች በአፋር ክልል ውስጥ የሚገዳደሉ ተጋሩ ይሆናሉ። ዓለም እያየው የፈረመው የሰላም ስምምነትም፣ የአገሪቱም ህግ፣ የሞራልም ደንብ የማይገዛው የብልጽግናው መንግስት የራሱን አገር ሰዎች ለማገዳደል እንዲህ ተግቶ እየሰራና እያሴረ ነው። አብይ አህመድና ምስለኔዎቻቸው ጦርነት እንጀራቸው ነው ሲባል ለውጊያ የሚሆን አጋጣሚን ሁሉ ይጠቀማሉ ማለት ነው የምትል አንድ የቀድሞ የትግራይ ክልል መንግስት ባልደረባ፣ የትግራይ ክልል ፖለቲካዊ ችግር በፖለቲካ መንገድ እንዲፈታ እንደ መሪ የሚጠበቅባቸውን ኃላፊነት መወጣት እየተገባቸው የራሳቸውን መንግስት ለመውጋት ኃይል ለማደራጀት መሰማራታቸው አገሩን ምን ያህል እንደሚጠሉት ማሳያ ነው ትላለች። ይህ ታጣቂ ኃይል በአፋር ውስጥ ሲደራጅ ዝም ያለው የአፋር ህዝብ ግን መጥፊያው መሆኑን ሊገነዘብ ይገባል ትልና የክልሉ ባለስልጣናት የውህደድ ብልጽግናን የጥፋትና የእልቂት አጀንዳ እያስተባበሩት መሆኑን ሊገለጽለት ይገባልም ስትል ታክላለች። ይህንንም የጸጥታ ቢሮ ኃላፊው አህመድ ሐሪፍ፣ የሚሊሻ ጽህፈት ቤት ኃላፊው አይድ ሃይስ አፊአኬ፣ የክልሉ ፖሊስ ኮሚሽነር ቢልቢኤ ኩሬ በአፋር ክልል የሚንቀሳቀሱ እንደ ቲፒኤፍ ያሉ የብልጽግና ውላጅ ታጣቂዎችን እንዳደራጁና እንዳስተባብሩ የተመደቡ የኦህዴድ አፋሮች ናቸው። ፋይተርስ ዊዝ ዘ ሬድ ሲ አፋር ዲሞክራቲክ ኦርጋናይዜሽን ትሬኒንግ ኒር ዚ ኤርትራን ቦርደር

ኢሳያስ አፈወርቂን ኢላማው አድርጎ የሚታገል ቡድን ነው። ይህንን ቡድን ለማጠናከር ደግሞ የብልጽግናው ጠቅላይ ሚኒስትር ሰውና መሳሪያ ማሰማራታቸው ከተነገረ ቆይቷል። ተስፋ አያሌው፣ ሲሳይ ቶላ፣ ጌታቸው ረዳ፣ ሬድዋን ሁሴን፣ አወል አርባ፣ ወዘተ የተባሉ ስሞች ደግሞ ከእነዚህ ጀርባ የሚጠቀሱ ናቸው። አልጀዚራ ኢትዮጵያ ትደግፋቸዋለች ሲል የጠቀሳቸው የእነዚህን ድርጅት አመራሮች ጠቅላይ ሚኒስትሩ ከአንድ ዓመት በፊት ወደ አፋር ክልል በሄዱ ጊዜ ስለማነጋገራቸው ሲዘገብ ነበር። ይህም በኦህደድ ብልጽግና የሚደግ ለመደገፍና በአፋር ክልል የሚገኝ ሌላ ታጣቂ ኃይል ነው። ይህንን ታጣቂ ኃይል ከባድ መሳሪያዎች ጭምር እንዳስታጠቁትና በኤርትራና ኢትዮጵያ ድንበር አቅራቢያ እየተንቀሳቀሰ እንደሚገኝ ተዘግቧል። የአገሪቱን ሀብት በአገር ውስጥ ለመገዳደያ መዋሉ ሳይበቃ የጎረቤት አገር ታጣቂንም ለማስታጠቅ የተጠቀመበት አገዛዙ አፋርንም የደመሬት ሊያደርገው የትግራይን ብቻ ሳይሆን የኤርትራንም መንግስት የሚወጋ ኃይል ያደራጅበታል። ከቀይ ባህር አፋሮች ዲሞክራሲያዊ ድርጅት በተጨማሪ ብርጌድ ንሐመዱም በዚሁ በአፋር ክልል ወታደራዊ ስልጠና መጀመሩን በመግለጽ ደጋፊና አባሎች እንዲመዘገቡ ከወራት በፊት ጥሪ ሲያደርግ ተሰምቷል። ይህም በኦህደድ ብልጽግና የሚደገፍ በአፋር ክልል ውስጥ የሚገኝ ሌላ ታጣቂ ኃይል ያደርገዋል። የታጣቂዎች ማዕከል የሆነው አፋር እንዲህ ያሉ የአገር ውስጥና የውጭ ታጣቂዎች መተረማመሻ ሆኗል። የራሱን ክልልንም ሆነ የጎረቤት ሀገርን የሚወጋና ለመውጋት የውክልና ጦርነትን የሚያካሄድ የኦህደድ ብልጽግና ይህንን እንደ ችሎታና ብልጠት ሲያየው እንደመመልከት ያለ አስተዛዛቢ ነገር የለም የሚሉ አንድ የአፋር ፖለቲከኛ መንግስታዊ ስልጣን ያገኘውን ሀብትና ኃላፊነት የራስንም ሀገር ለማተረማመስ፣ ጎረቤትንም ለማመስ መጠቀም አላዋቂነትና አገር ጠልነት ነው ይላሉ። የወደድ ብልጽግና ቀይ ባህር ላይ እሬቻ አከብራለሁ ብሎ መናገር ከጀመረ ወዲህ ከአስመራ የቀድሞ ወንጀል አጋሩ ጋር መለያየቱ በይፋ ታውቋል። እናም የአፋር ሕዝብ በጦርነት ይጠፋል፣ በቁጥርም እየተመናመነ ያለ ሕዝብ ነው። ከኤርትራ ጋር በሚደረግ ውጊያ ስለሚጠፋ የኬሚሴንና የአካባቢውን ኦሮሞ ወደ አፋር እናካልለዋለን ከኦሮሚያም ጋር በክልልነት የቆየው አፋርም በእኛ ይጨፈለቃል ይሉና ክልሉ የኦሮሞ ይሆናል ኦሮሚያም ከቀይ ባህር ጋር በቀጥታ ይገናኛል ብለን የኦሮሞን ህዝብ እንቀሰቅሰዋለን፣ እናሳምነዋለንም የሚል አውዳሚ ሲሌት እንዳላቸው አውቃለሁ የሚሉ አንድ የቀድሞ የብልጽግና ሹም ይህንን በማስተባበር ሂደት ውስጥ የአፋር ሊቃን እየተሳተፉ መሆኑ አስተዛዛቢ ነው ሲሉ ያክላሉ። ህዝብን፣ መሬትን፣ አፈር ከመድረክ መጻወትን፣ ምዝማዝ ወዘተ ትዕንደራን መሁታቱን አብ መወዳእታ ህድማ ንቅድሚት ጥራይ ክበሃል ዝከኣል የኤርትራው ፕሬዚዳንት እንኳን እንዲህ ያለ ለም አፈር አግኝተው እሳቸው የጦርነት ችግኝ መትከል የሸበቱበትም የመለጡበትም ስራቸው ነው። የአፋር ክልልን እንዲህ በስም ጠቅሰው የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ወዘተ እያሉ ይናገራሉ። የዚህ ንግግራቸው ምንጭ በፍቅራቸው ዘመን ከኦህደድ ብልጽግናዎች ጋር የመከሩበትና ያወቁት ስለሆነ ብቻ አይደለም። የአፋር ህዝብ ምድሩ አኬልዳማ የማድረጉን ዕቅድ እሳቸውም ሰተት ብለው ገብተውበታል። የብልጽግናው አገዛዝ የኤርትራንና የትግራይን ታጣቂዎች ካስጠለለበት የአፋር ክልል ወደ ኤርትራ የሚኮበልሉ የጸጥታና ደህንነት ሰዎችን እየተቀበሉ እያስታጠቁና እያደራጁ ነው። በዚህም በየሳምንቱ ከአፋር ወደ ኤርትራ የሚሻገሩ መንግስታዊ ታጣቂዎችና ሲቪል ኃይሎች ቁጥራቸው እየጨመረ መሆኑ እየተነገረ ነው። ሻቢያ ከአፋር ከሚያስኮበልላቸው ሰዎች በተጨማሪ በዚያው ክልል በኤርትራ ድንበር አቅራቢያ በሰሜናዊ ዞን ወይም ዞን ሁለት ተብሎ በሚጠራው ዳሎል ወረዳ የሚገኙ ባዳ አድማሩጉ እና ባዳ ኤርምሌ በተባሉት ቀበሌዎች ውስጥ ከሶስት ዓመታት በላይ ባስቆጠረ ጊዜ ውስጥ ሰፍሯል። የኤርትራ ሰራዊት በእነዚህ ቀበሌዎች ውስጥ የሰፈረው ከ1992 ጦርነት በኋላ የኢትዮጵያ ሰራዊት ለ20 ዓመታት ይኖርበት በነበረው ካምፕ ውስጥ ሲሆን እነዚህ ካምፖችም ሙሳ ጎሎና ረጋሉ ይባላሉ የሚሉ አንድ የመከላከያ ምንጭ አካባቢው ላይ ሻቢያ መኖሩ እንዳይነገር በጥንቃቄ ተይዞ ቆይተዋል ይላሉ በ2014 ዓ ም መጨረሻ ላይ ብልጽግና በምዕራብ የትግራይ አቅጣጫ ከሻቢያ ሰራዊት ጋር ወደ መቀሌ አቅጣጫ ሲዋጋ ሻቢያ በአንጻሩ ከአፋር ኃይሎች ጋር ሆኖ በአፋር ክልል በኩል ውጊያ ከፍቶ እንደነበር የሚያስታውሱ አንድ የቀድሞ የትግራይ ሰራዊት አዛዥ በዚያን ወቅት የገባው የኤርትራ ሰራዊት በአፋር ክልል እንደገባ ቀርቷል የሰፈረውም በመከላከያ ካምፕ ውስጥ መሆኑን አውቃለሁ ይላሉ የኢሳይያስና የሻቢያውያን ፍላጎት ኢትዮጵያን የትኛውም ክፍል ላይ መበጥበጥ እንጂ አብይን ማስወገድ አይደለም የሚሉ አስተያየት ሰጪ እድሉን ካገኙት መልሰው ለጥፋት ሊቀናጁ እንደሚችሉም ይገምታሉ። ዋና የሻቢያ መመዘኛ የዕድሜ ዘመን ፍላጎትም ኢትዮጵያን ማመስና ማፍረስ ነው። ለዚህ ጥሩ ፈጻሚ ደግሞ ከአብይ አህመድ የላቀ አያገኝም። ይህንንም በተግባር እየፈጸመ ያለው የሆደድ ብልጽግና እንዲወገድ ሻቢያ አይፈልግም። ይሁን እንጂ በአገር ውስጥ እርስ በርስ መተላለቁ እንዲቀጥል የትኛውንም ኃይል እያስታጠቀና እያሰለጠነ ሊያሰማራ ይችላል የአፋር ታጣቂዎችን የሚደግፈውም ከዚሁ አንጻር ነው ሲሉ ያብራሩታል። ሻቢያዎች ለአሰብ ወደብ በቅርብ ርቀት ላይ የሚገኘው የአፋር ክልል ላይ የሚለኩሱት እሳት ግዛታቸውን ከሆደድ ብልጽግና ወረራ ለመከላከል የሚያደርጉት ጥረት አካል አድርገው ሊጠቀሙበት ይችላሉም ሲሉ ያክላሉ። ለዚያም ይመስላል ባለፉት ዓመታት የብልጽግናን መንግስት አግዘው ኢትዮጵያውያንን የጨፈጨፉትና በዚህ ስራቸውም እንደማይጸጸቱ የተናገሩት ኢሳያስ አፈወርቂ የኢትዮጵያ ሕዝቦች ሊታገሉ ተነስተዋል የሚል አስተያየት ሲሰጡ የተሰሙት ይህ ሁሉ ደግሞ ደም እንዲፈስበት የታቀደው የአፋር ክልል ሕዝብና የአፋር ክልል ራሱ ናቸው። እዚህ ላይ የጅቡቲ ታጣቂዎችን ስንጨምርበት ክልሉ ምን ያህል ከአቅሙ በላይ ወታደራዊ እንደሆነ ለመረዳት ያስችላል። በዚህ በምስሉ ላይ የሚታየው የዘ ኮንቲኔንት ጋዜጣ ዘገባ እንደሚያሳየው ጥር 222017 ዓ.ም በአፋር ክልል ሲያሩ ቀበሌ ውስጥ በአንድ የቀብር ስነ ስርዓት ላይ ጅቡቲ የፈጸመችው የድሮን ጥቃት ስምንት ሰዎችን ገድሏል። ጅቡቲ ጥቃቱን የሰነዘረችው ፍሩድ የተባለ ታጣቂ ድርጅትን ለመውጋት ስትል እንደነበር የሚያትተው ይኸው ዘገባ የድሮን ድብደባው የተፈጸመው በኢትዮጵያ ግዛት ውስጥ መሆኑን አጀንዳ እንኳ እንዳይደረግ የፈረንሳይ መንግስት ምልጃ ገብቶ ማቀዝቀዙን ይገልጻል። ይህ ሁሉ የአፋር ክልልን ህዝብ ምናልባትም እስከ ወዲያኛው ሊያጠፋው ወይም እንዲያንሰራራ አድርጎ ሊያመናምነው የሚችል ጦረኛ አካሄድ ነው። ኤርትራ፣ ጅቡቲና ኢትዮጵያ የሚደግፏቸውንና የሚቃወሟቸውን ኃይሎች የሚያተረማምሱበት እንደ ኮንጎው ጎማ ያለግ ቦታ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።